በአዲስ አበባና በተለያዩ የኢትዮጵያ ከተሞች የሚካሄደው የኮሪደር ልማት የባለሀብቶችን ፍላጎት ገድቧል አለ የአሜሪካ መንግስት ያወጣው ሪፖርት። የኢትዮጵያም የኢንቨስትመንት ሁኔታም ለአሜሪካም ሆነ ለሌሎች የውጭ ንግዶች ፈታኝ ነው ብሏል። ሪፖርቱ በአስር ሺዎች የሚቆጠሩ ነዋሪዎች ያለ አግባብ መፈናቀላቸውን የጠቀሰበት የአሜሪካ ኩባንያዎች በመረጃ ላይ የተመሰረተ ውሳኔ እንዲያሳልፉ በሚል በሀገሪቱ የውጭ ጉዳይ መስሪያ ቤት የሚዘጋጅ ነው። ሪፖርቱ ከ170 በላይ የሚሆኑ ሀገራትን የኢንቨስትመንት አመችነት ሁኔታ ይዳስሳል። ኢትዮጵያን የተመለከተው የመስሪያ ቤቱ ሪፖርት በስጋትነት ካነሳቸው ጉዳዮች አንዱ በአዲስ አበባ ተጀምሮ ቢያንስ በአርባ የሀገሪቱ ከተሞች በመካሄድ ላይ ያለውን የኮሪደር ልማት ነው። በተለይም የከተሞች ዋና ዋና መንገዶችን ገጽታ ማስዋብ የእግረኛ መንገድ ማስፋት እንዲሁም የመዝናኛ ቦታዎችን መገንባት ላይ የሚያተኩረው ይሄው ፕሮጀክት የተጀመረው የካቲት 2016 ዓ ም እንደነበር ይታወሳል። መንግስት የኮሪደር ልማት ኢትዮጵያን በምስራቅ አፍሪካ ቁልፍ የንግድና የሎጂስቲክስ ማዕከል ለማድረግ ያለመ ፕሮጀክት እንደሆነ ይገልጻል። ፕሮጀክቱ መሠረተ ልማትን እንደሚያጎለብት እንዲሁም ድንበር ተሻጋሪ ንግድን እንደሚያሳልጥም አብራርቷል። የአሜሪካ የውጭ ጉዳይ መስሪያ ቤት ሪፖርት በበኩሉ ፕሮጀክቱን ከነዋሪዎችና ንግዶች የንብረት መብቶች ጥበቃ ጋር አያይዞ ተመልክቶታል። የኮሪደር ልማት በውጭ ዜጎች ባለቤትነት የተያዙትን ጨምሮ በአስር ሺዎች የሚቆጠሩ ነዋሪዎችንና የንግድ ድርጅቶችን አባሯል፣ ንብረቶቻቸውን በጥቂት እና ያለምንም ማስጠንቀቂያ ወይም ካሳም አፍርሷል ሲል ገልጿል። በኮሪደር ልማቱ ምክንያት ከተፈናቀሉት መካከል የተወሰኑት ያለምንም ማስጠንቀቂያና ጠመንጃ ተደቅኖ እንደተፈጸሙ በውጭ ዜጎች ባለቤትነት የተያዙ የንግድ ተቋማት መናገራቸውንም ሪፖርቱ አትቷል። ይህ የፕሮጀክቱ አካሄድ የባለሀብቶችን ፍላጎት እንደገደበ ነው የገለጸው። በኢትዮጵያ ህገ መንግስት መሰረት መሬት የህዝብ ንብረት መሆኑን የሚጠቅሰው ሪፖርቱ በዚህም ምክንያት ኢንቨስተሮች ወይም ባለሀብቶች መሬትን መከራየት እንጂ ባለቤት መሆን እንደማይችሉ ያስታውሳል። ይህ አሰራር ባለሥልጣናት ለሕዝብ ጥቅም መሬቱን መልሰው እንዲወስዱ ወይም የሊዝ ስምምነትን በቁጥጥር ስም እንዲሰርዙ እንዳስቻላቸው አስፍሯል። በሪፖርቱ የተጠቀሰው በቂ ካሳና ማስጠንቀቂያን ያለመስጠት ጉዳይ ዓለም አቀፉ ሰብአዊ መብቶች ተሟጋች ተቋም አምነስቲ ኢንተርናሽናል በሚያዝያ 2017 ባወጣው ሪፖርት ላይም የተንጸባረቀ ነው ብሏል። ተብሏል። መንግሥት መንግስት በበኩሉ የኮሪደር ልማት በተከናወነባቸው አካባቢዎች ለተነሱ ሰዎች ምትክ ቤትና ቦታ እንዲሁም ካሳና መቋቋሚያ መስጠቱን ይገልጻል። አመታዊው የአሜሪካ መንግስት ሪፖርት በበኩሉ በውጭ ዜጎች ባለቤትነት የተያዙ ንግዶች በፕሮጀክቱ ከይዞታቸው እንዲነሱ ሳይደረግም እንኳን ቀጥተኛ ባልሆኑ መንገዶች ስራቸው ላይ ተጽዕኖ መድረሱን ጠቅሷል። የኮሪደር ልማት ፕሮጀክቶቹ ከንግድ ቦታዎች ፊትለፊት ያሉ መንገዶችን ማፍረሳቸውን የሚያነሳው የአሜሪካ መንግስት ሪፖርት ይህም የንግድ ስራን የማይቻል እንዳደረገው ያስረዳል። ከዚህም የተነሳም የንግድ ስራዎች ቀጥታም ባይነኩም እንኳን ከስራ እንዲወጡ መገደዳቸውን አትቷል። ከዚህ ጋር ተያይዘውም አንዳንድ የውጭና የሀገር ውስጥ ባለሀብቶች ድንገተኛና ከፍተኛ የግብር ግመታ ወይም ወደኋላ ተመልሰው በሚሰራ አዲስ ሕግ የተነሳ የግብር ጥያቄ እንዳጋጠማቸው መግለጻቸውን ጠቅሷል። ዘገባው የቢቢሲ ነው። በዚህ የአሜሪካ ኢንቨስትመንት ሪፖርት ላይ የኢትዮጵያ መንግስት ይህ ዘገባ አየር ላይ እስከዋለበት ጊዜ ድረስ ምላሽ አልሰጠም። የጋዛን ጦርነት ለማስቆም የሚያስችል ተኩስ አቁም ለመድረስ ተቃርበናል እያሉ ናቸው የአሜሪካ ፕሬዝዳንት ዶናልድ ትራምፕ። ፕሬዝዳንት ትራምፕና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ በዋይት ሀውስ ተገናኝተው ተነጋግረዋል። ሁለቱ መሪዎች በተያያዘው የፈረንጆች አመት ተገናኝተው ሲነጋገሩ የዛሬው ለአራተኛ ጊዜ ነው። በጋዛ ተኩስ አቁም ለመድረስ የመጨረሻ ምዕራፍ ላይ መደረሱን ትራምፕ ቀደም ሲል በማኅበራዊ መገናኛቸው የገለጸው ሲሆን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁም ከፋክስ ኒውስ ጋር ባካሄዱት ቃለ ምልልስ የተኩስ አቁም እቅዱን ተግባራዊ ለማድረግ ከዋሽንግተን ጋር በጋራ እየሰሩ መሆናቸውን አመልክተዋል። ከእስራኤልና ከምዕራብ ሀገሮች ያገኘውን መረጃ ጠቅሶ አልጀዚራ ባአሰራጨው ዘገባ አዲሱ የሰላም እቅድ ሐማስ በእጁ ያሉ 48 ታጋቾችን በሁለት ቀናት እንዲለቅና ተዋጊዎቹ መሳሪያ ከጣሉ ምህረት እንደሚደረግላቸው ይጠቅሳል። የእስራኤል ጦር ከጋዛ ቀስ በቀስ እንደሚወጣና የተወሰኑ የፍልስጤም እስረኞች እንደሚለቀቁ እንዲሁም ሰብአዊ እርዳታ ወደ ጋዛ እንዲገባ እንደሚደረግም በእቅዱ ስለመካተቱ ዘገባው አመልክቷል። ሐማስ ትላንት ባወጣው መግለጫም አዲሱ የሰላም ዕቅድ ዝርዝር ከአሸማጋዮች ማለትም ከግብፅና ኳታር እንዳልደረሰው የገለጸ ቢሆንም ተኩስ አቁም ለመድረስ ዝግጁ መሆኑን አመልክቷል። የዋይት ሐውስ ቃል አቀባይ ካሮላይን ሌቪት ቀደም ሲል ለጋዜጠኞች በሰጠችው ቃል የተኩስ አቁም ስምምነት ሊደረስ መቃረቡን፣ በሁለቱም ወገን ልዩነት የማስታረቅ ሥራም እንደሚቀር ገልጻለች። እስራኤል ከወጣች ሐማስም ከወረደና መሳሪያ ከጣለ ጋዛን በበላይነት ማን ይቆጣጠራል የሚለውም ገና ምላሽ የሚፈልግ ጥያቄ ነው። ምናልባትም በምዕራብ ዳርቻ የተወሰነው የፍልስጤን ባለሥልጣን ጋዛንም ሊያስተዳድር የሚችልበት እድል እንደሚፈጠር ሲነገር፣ ይሄ ደግሞ ለመጪው የፍልስጤም ሀገርነት ምስረታ መንገድ የሚጠርግ ሊሆን እንደሚችል ታምኖበታል። ለፍልስጤም ሀገርነት በር የሚከፍቱ ውሳኔዎችን ሁሉ የሚቃወሙ የእስራኤል ፖለቲከኞች ደግሞ በኔታንያሁ ላይ ጫና ማሳደራቸው እንደማይቀርም ይነገራል። በሌላ በኩል በሚችጋን በአንድ ቤተ ክርስቲያን በተፈጸመ ጥቃት አራት ሰዎች ሲገደሉ ስምንት መቁሰላቸው ተነገረም። ከዲትሮይት ከተማም 100 ኪሎ ሜትር ርቀት በሚገኝ ካቶሊክ ቤተ ክርስቲያን አንድ ግለሰብ ተኩስ ከፍቶ ግድያ መፈጸሙን ፖሊስ ገልጧል። ቶማስ ሳንፎርድ የተባለ የ40 ዓመት ጎልማሳ ግድያውን ከፈጸመ በኋላ ሊያመልጥ ሲል በፖሊሶች መገደሉ ታውቋል። ጥቃቱ በተፈጸመበት ጊዜ በመቶዎች የሚቆጠሩ ምዕምናን ለጸሎት ተሰብስበው እንደነበር የተነገረ ሲሆን ግለሰቡ የቀድሞ ወታደር መሆኑ ከመገለጹ ውጪ ጥቃቱን ለምን እንደፈጸመ ማጣራት እየተካሄደ ነው ተብሏል። ግለሰቡ ቤተ ክርስቲያኑን በእሳት እንዲያያዝ ካደረገ በኋላ ጉዳት ሳይደርስ መጥፋቱን ፖሊስ ጨምሮ ገልጧል።